ጌጥንበት ተዋብንበት። እውነት ነው፣ እግዚአብሔር መልካም ነው። ሁሉን ነገር ይቀይራል ከታገሱት ሁሉንም ነገር ያልፋል። የማያልፉ ነገሮች ሁሉ ፈተናዎች ሁሉ ያልፋሉ። ይህን ጊዜ ሀይሚና ብሩኬ እንዲህ እንዲሆኑ ስንት ጊዜ ነበር የተመኘ ነው። በስመ አብ ተመስገን ነው የሚባለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አላውን ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ዛሬ እንግዲህ ሀይሚና ብሩኬ በምንጠብቀው መልኩ ብዙ ጊዜ እንግዲህ እንደዚህ አይነት ነገር በጣም መኝላችሁ ነበር። በነዮባ በጣም እኮራ ነበር ነበር ማለት የቀና ነበር በነዮባው እንደዚህ ሆነው ሲሄዱ፣ ዛሬም እንግዲህ ብሩኬና ሀይሚ እንዲሆነው ስላዩቸው በጣም ደስ ብሎኛል። ሙሽዬ ጋር ደግሞ የሚገናኝበት እና የሙሽዬን ስሜት ማየት እንዴት እንደቸኮል አጠይቁኝ ማለት ነው። የሙሽዬን ደግሞ ማየት እንዴት እንደናፈቀኝ አጠይቁኝ ማለት ነው። እንግዲህ ብዙ ጊዜ እሷም ህልሟ ነበረ። ሀይሚዬን በጣም ነው የምትወዳት። በዚህ አጋጣሚ እውነት ሁለተኛ እናት አለሽ ነው ምለው። ሀይሚ እውነት በጣም በጣም የምታጎራ እናት አለችሽ። እንዳ እግዚአብሔር ብቻ እንዳ ሰው ሰው ሲያገናኛችሁ በቃ እኔ እንዴ እንዴ እንዴ እንዴት ብዬ ልንገራችሁ። የብሩክና የሃይሚ ግንኙነት እውነት በጣም በጣም ሰው ሁሉ ነው የሚገርመው እዚህ ደረጃ እንዲደርሱ ነበር። እኛም ብዙ ቤተሰቦች ብዙ በቃ ጦርነት የምንከፍተው ብዙ ነገር ያው ባልሆነ ነገር ተለያይተው እንዳይቀሩ ነው። ሃይሚ ብዙ ጊዜ በምታመጣው ስራ ሃይሚን የምንቆጣት በሌላ መንገድ አስበን ሳይሆን ይሄ ስኬት አብረው እንዲሆኑ እንዳይለያዩ በምንፈልግ ሰው ተይ ሃይሚ፣ ተይ ተይ ተይ ተይ የምንለው እንጂ እኛ ምንም ለእነሱ ምንም ፈልገን አይደለም። ምንም የምናገኘው ነገርም የለም። ግን ፍቅራቸውን እናጣለን። ፍቅራቸውን ከምናጣ ግን መናገር ያለብንና የእኛን ተሞክሮ ነግራናቸው ቢያንስ እንኳን ወደ ነበሩበት እንዲመለስ የራሳችንን ጥረት ነው ሁላችንም ስናረግ የነበረው ማለት ነው። ዛሬ ላይ ግን እዚህ ደረጃ ደርሰው በማየታቸው እኔ በጣም ነው የተደሰስኩት ከምላችሁ በላይ ማለት ነው። ይሄ ምኞቴ ሁሉ በቃ በነ ብሩክና በሀይሚ ላይ እንዲሆን በጣም ፍላጎቴ ነበር። ሁልጊዜ በዓል በመጣ ቁጥር በቃ ተጣልተው ሳያቸው በጣም እናደር ነበር እና በጣም ነበር የምናድደው ከሚገርማችሁ ማለት ነው። እና ብቻ ደስ ነው የሚለው በጣም በዚህ መልኩ። ብሩክ ባጭር ጊዜ እንደዚህ መኪና መንዳት ራሱ በቃ ብዙ ጊዜ ሌላ ስራ ስራ ሌላ ስራ፣ ለምን አትንቀሳቀስም፣ ለምን እንደዚህ አትሆንም ብዙ ነገር እንለው ነበረ በሚገርም ሁኔታ እና ድብቅ ግን ስ ሁሉን ነገር ደብቆ መኪና መንጃ ፈቃድ እንደተማረም እንዳልተማረም ብዙ ቤተሰቦች ስንለው ነበር። እግዚአብሔርን ለምን አይማርም ቢያንስ እንኳን ታክሲ የሆነ ነገር እንቅስቃሴ ከዩቱብ ባሻገር ቢሰራ በቃ እንዳይ ለምን ይተኛል ምናምን ብዙ ነገር እናወራ ነበር። በእርግጥ ሁሉም ሰው የራሱ የሆነ ቅዱን ማለት ነው ከካሜራ ጀርባ ሁሉም ሰው ፕራይቬት የሚሆን እቅድ አለ። ሚዲያ ላይ የሚወጣ እቅድ አለ። ምክንያቱም ያ ወንድሙም ተናግሮታል፣ ትናንትና። አንዳንድ ጊዜ የምታቀዱትን ነገር ተናግራችሁ ካልተፈጸመ በኋላ ላይ የምትናደዱበት የምትቆጩበት፣ እንዲሁም ደግሞ እየሰዋፍም እንዲ ብለ ነበር፣ እንዲህ ብለ ነበር ሁል ጊዜ እድሜ ልክ አይቀርም ማዋራቱ ማለት ነው። ግን የሆነን ነገር አድርጋችሁት ከዛ በኋላ እድሜ ልካችሁ ብታወሩ ራሱ ምንም አይመስላችሁም። እና ብሩኬ ይህን ጸባዩን በጣም ነው የምወድለት፣ ከምነግራችሁ በላይ ማለት ነው። ዝምታውን ወድለታለሁ በጣም ከምላችሁ በላይ ማለት ነው። አስችሎት እንደዚህ ዝመ ማለቱ በጣም ነው የምወድለት። አንድ ነገር ከተደረገ በኋላ ድርጊቱ ማውራት ነው እንጂ የሚቀለው፣ ገና የሚደረግ ነገር ማውራት በጣም ይከብዳል፣ ባይሳካ እንኳን እንዲህ ብሎ ነበር እኮ እንዲህ ነበር። በቃ በነበር ነው ነገሮች ሁሉ እድሜ ልካቸውን ሆነው የሚቀሩት፣ እና ሚዲያ ላይ ደግሞ አንድ ነገር ከወጣ ወጣ ነው በቃ። እና ሁሉም ነገር እሱ ግን የሚተገብራቸውን ነገሮች ብቻ ነው ብሩኬ። አንድና አንድ የሚናገረው ሁሉም ነገር እውነት የሆነ ነገር ነው የሚናገረው ሁልጊዜ። መብርሃንን ሳይጠራ በቃ በምንም ታምር መኪና ገዝቶ እንኳን ማለት ነው ብዙ ሰው አላመነውም። የሰው መኪና ነው የሰው ምናምን ግን እኔ ደግሞ ያመንኩት ራሱ ማርያምን ሀይሚዬ መኪና ገዝቻለሁ ሲል ነው እና ሀይሚ ራሱ ያመነችው ማርያምን ስላለላት እና እጇ ላይ ስለመታው ይቺ የሕፃንነት መሀላችን ነች። ይቺ እጅ የምትመታው እና አልቀረችም ይቺ ነገር ሁላ አሁን እነሱ ላይ ያለች ብዙ ነገሩ ብዙ ነገሩ ብርኬ ደግሞ እንዴት ነው በቃ የሆነ እንደ ሀገራችን፣ እንደ ባህላችን፣ እንደ ከተማው ሳይሆን እንደ ሀገራችን፣ እንደ ገጠርነታችን ነው ሁሉ ነገሩ። ቋንቋው፣ ወሬው፣ እያንዳንዱ ነገር። አሁን ለምሳሌ ከሀይሚ ጋ ሲቆጣ የቀልድ ምናምን ነያ አናቴ ላይ ውጪ ምናምን እንደዚህ ነው። እኛምን ስንባል ያደግ ነው ማለት ነው እና የሆነ በቃ ወደ ይሄ ልጅማ ጠግቧል፣ ምግብ አትስጡት፣ በቃ አይ ብላ ምናምን። አሁን ቤት ውስጥ እኛ ስንቀጣ እንደዛ ነው የምንቀጣው። ጠግባ ነው በቃ እቺማ፣ ምግብ አትስጧት አባቴ ይል ነበር፣ እንደዛ እና እኔ እንደው እልህ ይዘኝ ነበር። ያንተ ምግብ በልጅ አይደል የጠገብኩት ምናምን እያልኩ እኔማ ሰርቼ መብላት እችላለሁ እያልኩኝ በቃ አኮርፍ ነበር በጣም ማለት ነው ከምነግራችሁ በላይ። ምግብ አትቢ እንዴት ይለኛል ብዬ ማለት ነው። አባታችን ግን የቁጣ ነው እንደዛ የሚለው ማለት ነውና ብዙ ጊዜ በቃ እድገቱን አረሳም። በቃ እያንዳንዱ ከሀይሚ ጋር የሚያደርጋቸው ነገሮች እድገቱ በዛ ውስጥ ነው። በቃ በሀገራችን በባህላችን ውስጥ ነው ሁሉ ነገሩ ማለት ነው። ሁሉ ነገሩ የድራማ ራሱ ሲሰራ ባለፈው ሀይሚ ቀሚስ ለብሳ ሲሰራ ራሱ ልክ በቃ እየ እንዴት ነው በቃ እናቶች የሚያወሩትን ወሬ ነው እያወራ የነበረውና ብቻ የልባቸው መሻት ስለተሳካ በጣም ደስ ብሎኛል። እዚህ ጋር ብሩክ ደስ ስላለው ሀይሚም ደስ ብሏታል። ሁላችሁም ብሩክን የገዛሁት ብሎ ሰፕራይዝ ስላረገ መኪናውን እናንተ ሌላ ቴንሽን እንዲያድርባችሁ አንፈልግም። አሁን ደግሞ አዲስ ነገር አለ። አዲሱ ነገር ደግሞ በእርግጠኝነት እንጃ እኔ ሳስብ በቃ ወይ ሱፐር ማርኬት ወይ ቡቲክ ነው ብዬ የማስበው። እንግዲህ አላቅም። ብዙ ጊዜ ሀይምዬ ሱፐር ማርኬት በጣም ትመኛለች እና እሱ ነው ብዬ ነው የማስበው። ጠዋት ላይ ቪዲዮ እንደዛ ብዬ ሰርቼ ብዙዎቻችሁ በቃ ወዳችሁታል። እና እግዚአብሔር እንግዲህ ካለ እኔ እንደዛ ነው የገመትኩት። ብዙ የብዙ ሰውም ግምት እሱ ነው። እንግዲህ ደግሞ ቡቡ ነው የሚያውቀው። በቅርቡ ያው የሚሆነውን ነገር አብረን ማየት ነው። ዛሬ ላይ ግን እንደዚህ ሄደው በቃ ማለት ከነ እኛ የሚጠበቅብን ለእነሱ ሞራል መስጠት እንዲሁም ቪዲዮቸውን ሼር ማድረግ ለተለያየ ነገር ማዳረስ ነው እንጂ ያለብን። አንዳንድ ቦታ ላይ ደግሞ ያልሆነ ነገር እየጻፋችሁ የሆነ እንርዳቸው በሚል ስታይል የሆነ ስማቸው እንዲጠፋ ምናምን ትንሽ ነገር ነው ሰው የሚፈልገው ማለት ነው። አሁን ለራሱ ብዙ ነገር እየተባሉ ነው። ግን እነሱ ስለተባሉ ከጉዟቸው ምንም ያክል እርምጃ የሚቀንስባቸው የሚጨምርባቸው ነገር የለም። ግን እኛ በተቻለን መጠን የነሱ አድናቂ የሆነ እንደዚህ እርዱን ብለዋል ምናምን ሳይሆን እንደዚህ ብንረዳ ያደርጋቸው ምናምን ሳይሆን አላ አይደለ ቪዲዮአቸውን በቃ ቪዲዮአቸውን ሰብስክራይብ እናርጋቸው፣ እናሳድጋቸው፣ በሚሰሩት ይዘውት በሚወጡ ስራ አፕሬሽት እናርጋቸው፣ ከጎናቸው እንሆን። አሁን ትናንትና ላይቭ ላይ በጣም አሪፍ አሪፍ ምክር እየተመካከሩ ነበር። ቆንጆ ቆንጆ ነገር ማለት ነው። ልክ እንደዛ ማበረታታት፣ ለሚሰሩት ነገር ሞራል መስጠት ነው እንጂ እንደዚህ በየሚዲያው ላይ እነሱ እርዳታ ይፈልጋሉ እንደዚህ ምናምን ፖስት ማድረግ አስፈላጊ አይደለም ብዬ ነው እኔም ማም ነው። ቤተሰብ አብርሃምን ከዚህ በፊት ታውቃላችሁ በጣም ብዙ ነገር ነው ስሙ የጠፋው ግን እግዚአብሔር መስገን ምንም እነሱ ምንም አልሆኑም። አሁን ኑሯቸውን እየኖሩ ነውና ለብሩክና ለሀይሚም ሪስክ የሚያስወስድ ነገር እንደዚህ ማ እናደርገውን ነገር እንዲህ እናርግ እንዲህ እናርግ ብለ መጻፍ መፎሰት አስፈላጊ ነው ብዬ እኔ አላስብም። በእኔ በኩል ማለት ነው ና ማበረታታት በቃ ሼር ላይክ፣ ኮፒሊክ ማድረግ የሚሰሩትን ነገር እንደዛ ማድረግ በጣም ጥሩ ነው ብዬ ነው ማምነው። ውድ ቤተሰቦቼ እና በቃ በቅርቡ ደግሞ ሁሉም ነገር ይሳካል። ሀይሚዬም የራሷ ስራ ይኖራታል። ትምህርቷን ትታለች እያላችሁ ትጨነቃላችሁ። ትምህርቷን አትተውም። አማኑኝ ትምህርቷን አተውም። ለእናንተ ቴንሽን እንዳትሆንባችሁ ነው። እንሷ እንደዚህ አሁን ትምህርቴን ትቻል ያለችው ለእናንተ ቴንሽን ላለ መሆን ነው። ምክንያቱም ብዙ ጥያቄ መጣባታል። አሁን ትምህርቷ እንዴት ይሆናል ምናምን። ያሁን እግዚአብሔርን ሰፕራይዝ ነው የምታረጋችሁ። ተምራ ተመርቃ ማለት ነው። የምሬ ነው ብላችሁ አተውም ትምህርቷን በፍጹም። በሳምንት ሶስት ነው የምትገባው ትምህርት ቤት። ሌላው ደግሞ በኮምፒውተር ነው የምትማረው እና በቃ እንደዚህ ነው። ምንም ትምህርቷን አልተወችም በፍጹም ማለት ነው። አታስቡ ቤተሰብ፣ ሰርፕራይዝ ታረጋችኋለች። እና ሀይብዬ ምኞትሽ ሁሉ ይሳካልሽ። እውነት አንቺም ለጋሽዬ ታዛዥ ነበርሽ፣ በጣም ከሚባለው በላይ ጋሽዬ በጣም ይወዳታል እግዚአብሔርን። እናቷም እንደዚሁ ስለማታወራ ነው እናቷ ሙሽየም ደግሞ ልጇ እንግዲህ ድሮ ብዙ ስራ ይሰራ ነበር፣ ካሹ ጋይታቸዋል። ብዙ ነገር እንደሚሰራ ያ ያንን ሰርቶ ያው ለእናቱ ነበር። እናቱ ስትከፋ ስታለቅስ፣ አብሮ አልቅሶ ተደብቆ አልቅሶ እና ይህን ሁሉ ምኞትሽ እንደው አንድ ቀን እኔ ልጅሽ አሳካልሻለሁ እያለ ድሮ በልጅነቱ ይላት ነበረ እና ይህንን ህልሟን ለማሳካት በቃ ደፋ ቀና ብሎ እግዚአብሔርም ረድቶት የዋህ አምላክ ረድቶት። ይኸው መልካም ነው። እግዚአብሔር ዛሬ ላይ እዚህ ላይ አድርሶታል። ነገ ደግሞ የተሻለ ነገር ይመጣል። በእርግጥ የሀይሚም እጅ አለበት እዚህ ጋ የሀይሚ እጅ ያለበትም አላልንም። ብዙ ቤተሰቦች ቅር አይበላችሁ፣ ቅር አይበላችሁ። በቃ ማለት አንድ አመት ነው ከሀይሚ ጋር የቆዩት። በአንድ አመት ውስጥ ግን ሀይሚም ብዙ ለውጥ አይታለች፣ ብሩኬም ብዙ ለውጥ አይቷል። ስለዚህ ህይወታቸው ተለውጦ ደግሞ ከዚህ በላይ ጥሩ ደረጃ ላይ እንድናያቸው እኛ የራሳችንን አስተዋጽኦ ማድረግ ነው። እኛ ደስ የማይለን እነሱ ፍራንክ ሲደራረጉ ብቻ ነው። ያ ነገር ነው። ያ ነገር ደግሞ ለሁላችንም ደስ የማይለን ጥላቻ፣ ለአንዱ ጥላቻ፣ ለአንዱ መውደድ፣ አስብን ሳይሆን እግዚአብሔር በሚያውቀው እኔ እንዳይለያዩ ብዬ ነው እንጂ እኔ እንደዛ ማድርገው እኔ ሌላ ነገር አይደለም የምሬ ነው ምላችሁና፣ ብቻ ያው እግዚአብሔር ይመስገን ሁሉም ነገር ከዚህ በኋላ ያለውንም ፈጣሪ ያቀላቸዋል። ልቦናቸውን መሻታቸውን ሁሉ እሱ ይፈጽምላቸው። አሁን ደግሞ እንግዲህ የእርኩስ መንፈስ የሚወድቅበት ቦታ መንገድ እየሄዱ ነው። እግዚአብሔር ደግሞ ወደ እኔ ቅረቡ እኔ እረዳቸዋለሁ ያለው እየቀረቡልን ነው። እንግዲህ እኛ ደግሞ ከጎናቸው ሆነ ማበረታታት ነው ያለብን። ሌላ እንደዚህ ሆኑ እንዲሆኑ እንዲህ እርዱና አሉ ምናምን እያላቸው መጽሐፍ አስፈላጊ ነው ብዬ አላስብም። አንዳንድ ቦታ ስጽፉ በቃ የሆነ ይደብራል። በእነሱ የሚባል ነገር አይደለም። ብሩኬ ደግሞ እንደዚ አይነት ነገር አይፈልግም። በቃ እንዴት ለቅመሟ አንሳለሁ ነው የሚለው። እንዲሁን እንዲሁን ሲባል እኔ ለቅመሟ አላንስም ነው የሚለው። እና እስካሁን ድረስ እንግዲህ ባለው ነገር ውስጥ ሀይሚዬን የሚያስደስታትን ነገር ከማድረግ ወደ ኋላ አላለም። እንደዚህ ደግሞ ለእህቶቻችን መልካም አፍቃሪና መልካም ባል ልሁን ወንድም ልሆን የሚል ወንድ ሲኖር መውደድ ግዴታችን ነው እኛ ሴቶች ማለት ነው። ስለዚህ እኛ አሁን ብሩኬ ወደን ነው ማለት ለሀይሜ ምንም የምናመጣው ቴንሽን የለም። እግዚአብሔርን በየሄዱበት የሆነ ነገር ስታዩ በቃ በትግስት ለማለፍ ሞክሮ እውነተኛ ነገር ስናይ ብቻ ማሽቀበጥ አላደለ ላለማሳቀቅ እነሱንም ማለት ነው። ምናልባት እኮ ያ እነሱ ጋር የሚመጣው ሰው ወይ የሚጠቅማቸው ነው ወይም የሚጎዳቸው ነው። የሚጎዳቸው መሆኑን እስክናቅ ድረስ መጥፎ ነገር ባንናገር ከሰዎች ባናረቃቸው የተሻለ ነው ብዬ አስባለሁ። በእርግጥ እኔ እወድላችኋለሁ፣ እንደዚህ አይነት ቁጥጥራችሁ ምናምን እወድላችኋለሁ። ግን ደግሞ እነሱ ምን ይሉኛል የሚለውን ነገር ማሰብ አለብን ቆም ብለን ማለት በቃ ቴንሽ ናቸው፣ ይሰረቃል አይሰረቅም፣ ደስተኞች ናቸው አይደሉም። ስለምንወዳቸው የምንወደውን ሰው ደስታውን ብቻ ነው ማየት ያለብን። ብሩኪና አይታችሁታል። የሀይሚን ደስታ መቶ ፐርሰንት በቃ ማሟላት ይፈልጋል እያንዳንዷን ነገር። እሱም ደግሞ እግዚአብሔር ብሎለት እንግዲህ አንዱን ተራምዷል፣ ሁለተኛውን ደግሞ እንግዲህ ሀይሚ ታውቃላችሁ፣ ነገሯ በጎን ነው። ቤት ኪራይ ሰልችቶኛል መኪና ውስጥ ልኖር እያለች ነው። አሁን ደግሞ የቤት ነገር ነው ያስመረራት። የታክሲው ነገር ተፈንቅሎላታል፣ የቤት ነገር ደግሞ አስመርሯታል። እንግዲህ እሱ ደግሞ በቅርቡ የሚሳካ ይሆናል። በቅርብ ቀን ማለት ነው። ያው ሁሉም በአንዴ አይሆንም አልጋ በአልጋ አይሆንም። እና ትናንት እንደዛ ስትል እየገረመ ነበር። የቤት ኪራይ እውነት ደሞዝ ሳይደርስ እኮ ነው ቤት ኪራይ የሚደርሰው። እኔ ሞክሬዋለሁ። ስምንት ዓመት ሙሮ አዲስ አበባ ኖር ያለው አይቸዋለሁ። እኔውም እኔ እንደውም በዛን ጊዜ በኒ ጊዜ አንድ አንድ ክላስ አንድ ሺህ ብር ነበር። እንደሁን ስቱዲዮ ወይም ኮንዶሚኒየም ምናምን አይደለም። ተከራይቼ የነበረው ኖርማል የግል አንድ ክላስ ነበር ይዤ የምኖረው እና እኔ ውጭ ስለሆነ ጠዋቶች ማታ ስለሆነ ምገበው መኪያ ተኝቼ መውጣት ብቻ ነው። ብዙ ምሰራው ምንም ምሰራው ስራ ስለሌለ እሱም በእኔ ጊዜ በጣም ጥሩ ነበር። አሁን ላይ ግን እናቴ ሁሉ ነገር ጥርስ የሆነበት ጊዜ ነው። አሁን ላይ ማለት ነው። እና ከዛ ከዛ አንጻር ቤት ኪራይ ተወዶብኛል፣ መኪና ላይ እኖራለሁ እያለች ነበር ትላንትና። እንግዲህ ብሩኬ ደግሞ ይችን ነገር ሴቭ ያደርጋል ታውቃላችሁ። ምክንያቱም ሚፍታህ ቤት ይሄ እንትኑ አማረኝ ብላ ምንድነው ጋዙ አማረኝ ብላው ሰምቶ ዝም ብሎ ከዛ ግን ወዳው የገዛሁላት የገዘ ብሏል ሰምቻለሁ፣ እኔ ማለት ነው። ኮመንት ላይ አልጻ ጽፋችሁልኛል። ገዝቶላታል እሱ ነው የገዛላት ስትሉ፣ አዎ ሰምቻለሁ እንደገዛላት። እና እንደውንም እኔ ጋር ይሁን እስከዛ ሲላት አብረን እስከምንሆን ድረስ እኔ ጋር ይሁን አላ አለች፣ ሃይሚ ማለት ነው። አንተ ጋር ይሁን አለች ሃይሚ ከዛ እሱ ደግሞ አይ አንጀ ጋር ይሁንና ስመጣ ስመጣ አራት ምግብ ትሰርልኛለች ምናምን እየተባሉ እየተፎጋገሩ ነበረ። እና እንደዚህ እንደዚህ እያሉ በልጅነታቸው በቃ እንጃ በጣም ከብዙ ሰው መመኘው አይነት ህይወት እንዲኖሩ ነው እኔ የምፈልገው። ይሄ ነገር ሁሉ ጊዜ የሁሉ ጊዜ መኞቴ ነው። የምታቆ ታቆኛላችሁ እነዚህ ልጆች ሰላም እንዲሆኑ፣ በቃ ወይ ወደሚያምኑት ነገር በቀረቡ እላለ ሁሉ ጊዜ። በእርግጥ ሚዲያ ላይ ስለማያወጡ ነው እንጂ ይሄዳሉ። በእርግጥ ብሩኬ እና ሀይሚ በዚህ አይደራድሩም እና ምርጫቸው ራሱ በጣም ደስ ይላል። በቃ ማለት እንጃ በእርግጥ ቤተሰቦች ናቸው። እዚህ ደረጃ እንዲደርሱ ይሄ ሁሉ ብርታት የሆናቸዋቸው ቤተሰቦች ናቸው። ግን ደግሞ የእነሱም አቅም አለበት እና ሁለቱም በሃይማኖታቸው አንደኛ ለሃይማኖታቸው ስትገናኙ በጣም ስቃይ ነው የሚበዛው። በሃይማኖታቸው በመገናኘታቸው በጣም ደስ ነው ያለኝ። ሁላቸውም ጥንድ ለመሆን ስታስቡ አንድ ሰው በህይወታቸው ሲመጣ ቅድሚያ ሃይማኖታቸውን ማወቅ ማየት አለባቸው። ምክንያቱም መቀየሩ መለወጡ አስፈላጊ አይደለም። በቃ ሁሉንም የምታምኑበትን እምነት ይዛችሁ እስከ ጥግ ድረስ መሞት ነው ያለባችሁ። እኔ እንደዛ ብዬ ነው ማምነው። ውድ ቤት ሰዎቼ በጣም አመሰግናችኋለሁ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። እንግዲህ ሙሽዬ በቅርቡ ደስታዋን የምናይ ያደርገን ፈጣሪ።